ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እግዚአብሔር መስገን ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳትረሱ። ወዳችኋሉ ላሉ ቤተሰቦች እንግዲህ ዛሬ ደግሞ በአዲስ ነገር ከች ብለናል ማለት ነው። እንግዲህ የእውነት ስነግራቸው ደግሞ አንድ ነገር ቪዲዮ በጣም ብዙ ሰው ነው ማየውና ላይክ አታደርጉ ላይክ አድርጉ። በእናታቸው ሲወዳችሁ ቁርጥ አንጀቴ ቁርጥ፣ ስለላችሁ ላይክ እያደርጋችሁ ቪዲዮ ጀምሩ። አዲስ ከሆናችሁ ደግሞ ቤተሰቡ ነው፣ ሰብስክራይብ አድርጉ እላችኋለሁ። እኔንም አበረታቱኝ እላችኋለሁ ቤተሰቦች። እንግዲህ ዛሬ ደግሞ መማንቤት ነው፣ ብሩኬና ሀይሚ የመጡ እንግዲህ ብዙዎቻችሁ ስጠብቃችሁ ነበረ። ዛሬ እርግጠኛ ነኝ ማለት ነው ብሩኬ ቤት ነው የምትጠብቁ እንግዲህ። ኖ ብሩኬ ቤት ትላንትና አይደለም ትናንትና ቤት ነው። ዛሬ ብሩኬ ቤት ነበረ ተራው። እንግዲህ ዛሬ እንግዲህ ብሩኬና ሃይሚዬ በሌላ ሰው ቤት ነው መጡት ማለት ነው። እንግዲህ በጣም ነው ደስ ቤት ነው መጡ ለፍጼ ቻይናል ከፍተዋል ማለት ነው። ብሩኬና ሀይሚዬ እንግዲህ ፍጼ ብላቸው ማለት እንት ስታደርጉ ሳርሽ ስታደርጉ ይወጣላችኋል። ሰብስክራይብ አርጎ ፍጼን ማለት ነው። በጣም ምስኬ ሰው ነው ለብሩኬ እና ለሀይሚ ብዙ ዋጋ የከፈለ ብዙ ውለታ የወለላችሁ ልጅ ነው ማለት ነው። እነሱ በተጣሉበት ጊዜ ካጎናችሁ የነበረ አንደኛና አንደኛ ላይ ፍጼ ነበረ ማለት ነው። ትዝ ካላችሁ ማለት ነው ብሩ ሄይሚዬ ቡታጅራ ሄደች ቀት ብሩኬ ጎትቶ ጎትቶ ጎትቶ ይዞ ሄዶ ሀይሚና ብሩኬ እንዲታረቁ ያደረገ ማነው? ፍጼ ፍጼ ነው እና እኔ እንዛ ፍጼ በላ ውለታ ነው ለብሩኬና ለሀይሚ እውነት ስነግራችሁ፣ እንዲ ስታይ ደግሞ በጣም መልካም ሰው ነው። በጣም አተሳሰቡ መልካም የሆነ ልጅ ነው እና ልናበረታተው ይገባናል ማለት ነው። እንግዲህ ብሩኬ እንግዲህ ወደ ዱባይ ልመጣ ዝግጅት እየጨረሰ ነው ማለት ነው ቤተሰቦቼ እንግዲህ በሰላም ያምጣል እንላችኋለሁ። እንግዲህ ብሩኬ አሁን ሁለት ቀን ይቀራል ማለት ነው እዚህ ዱባይ ለማምጣት እና የሀይሚ ፓስፖርት ደግሞ ምን ላይ ደረሰ፣ ምን አዲስ ነገር አጅጋ አለ ብላችሁ ኮሜንት ላይ የጠየቃችሁኝ ሰዎች ማለት ነው፣ ሀይሚዬ ትላንትና አላወራችኝም ዛሬም አላወራችኝም። ያወራችኝ ከትላንትና ወዲያ ነው። ብሩኬ ፓስፖርቱን እኮ እሱ ጋ ነው አለ። አሁንም ዳግመኛ ይሞክራለሁ ብሎ ነው የወሰደ እንጂ አልሰጠኝም ብላኛለች። እንግዲህ ብሩኬ እንግዲህ ነገሮቹን አስተካክላለሁ ብሎ እየሞከረ ነው። ነገር ግን ጥሎት እሷን ጥላቱ ነው የምመጣ እንጂ አብሮ አይደለም የምመጣ የእሱ ቀኑ እየደረሰ ነው። የእሷ ግን ገና ትኬት ተቆርጦ በሌላ ብሌን ነው የምትመጣ ማለት ነው። እንደዛ ነው። ላለው አዲስ ነገር በዚ ዙራ ያለው እኔ ጋር ይሄ ነው ላችሁ አለው ቤተሰቦች ሌላ ደግሞ ነስ ነግራችሁ ሃይሚና ብሩኬ ተላይቶ እዚ እንዲመጡ አልፈለኩም ነበረ፣ ግን እግዚአብሔር ስፈቅምሆነ ነው ሁሉ ነገር ታቃላቸውና ሌላ ደግሞ ትላንትና ተንበለለ ያስቀመጥኩላችሁ ቪዲዮ ፎቶ ነበረ እሱ ቦታ ለምንድን ነው የለጠፍሽው ያላችሁኝ ሰዎች ማለት ነው። ዱባይ ሞር የሚባለው እዛ ጋር ነው። እዛ ቦታ ነው። እኛ አሁን እኔ ያለሁበት ቦታ እና ብሩኬ መቶ የሚያርፍበት ቦታ ከዛ አይርቅም ማለት ነው። እኛው ሰፈር ነው ይሄ ቦታ ለማለት ነው። እና እንግዲህ ብሩኬ እዚ ሊመጣ ነው ለማለት ነው። እዛ ላይ የለጠፍኩት ለሌላ ነገር አይደለም ማለት ነው። እና እንደዛ ነው እላችኋለሁ፣ ቤተሰቦች ትላንትና አው ተንበለላ አስቀምጬ ነበረ። ዱባይ ሞር ነው የሚባለው ቦታው ማለት ነው። እና እንደዛ ነው እላችኋለሁ። ከዚህ በፊት ብሩክ የመጣ ቶክቶክ ላይ ራሱ እዛ ቦታ ሄዶ ነበር፣ ቀርሶ ነበረ እዛ ቦታ ማለት ነው። እዛ ቦታ ሄዶ የቀረሰበት ቪዲዮ ለቋል። አይታችኋል ብዬ አስባለሁ ብዙዎቻችሁ ማለት ነው። ከብዙ ሰዎች ጋር ምናምን የተቀረዘ ቪዲዮ ነበረ፣ ብሩኬ ማለት ነው። በቶክቶክ ነው፣ በኢንስታግራም ነው ለቀቀ እና ግን አለ ገብታችሁ ማተችላላችው ይችላልላችሁ ማለት ነው። ብሩኬ ራሱ እዚህ ቦታ ሄዷል ለማለት ያክል ነው። እዛ ላይ የለጠፍኩላችሁ ማለት ነው። አንደኛ መስናናት በጣም በጣም የምመቸው ማለት ነው። ዱባይ ውስጥ እዛ ቦታ ነው። እና እንደዛ ነው ላችሁ አለ ቤተሰቦች፣ እንግዲህ ፈጣሪ ካለ ሀይሚዬ ማጥቀርም መታሄ ነገሮችን ሁሉም እንደምታዩ ተስፋ ማለት ነው እንግዲህ ዛሬ ሀይሚየ በቶክቶክ የዘመረችው የቤንጤ ዘፈን ነው ምን አገባሽ አንቺ ጾም ላይ አይደለም ለምንዴ እንደዚህ እያላቸው ብዙ ሰዎች እየሰ ኮሜንት ላይ የጻፋችሁ ነበረ የመስሙር ወይም ደግሞ ዘፈን የሚባለው ብዙ ሰዎች ዘምሩ ነበሩ ለቤንጤም ለክርስታን መሆን ዘፈን ነው እንጂ ማ በቃ እሷ አስባ መሆን ሳታስበው መሆን ዘፈነችበት። እናንተ ደግሞ ሌላ ቃላቶች ባትናገሩ እኔ በጣም ነው ደስ የሚለኝ። ማለት እሱ አስባ መሆን ሳታስበው መሆን ዘፈኑ ቅንቅን ነገር አለበት እንደምታው ማለት ነው። እና የምትሳደቡ ሰዎች ተጠንቀቁ ለማለት ያክል ነው ማለት የኔ ሰው ለምሳሌ ማለት ነው ሁ የኔ ነገር ካረኩ መስሎኝ ሊያደርግ ይችላሉ ሳይመስለን ሊያደርግ ይችላሉ አይታወቅም ስለዚህ ምንድን ነው ማድረግ ያለብን ከተመቸን ማለት ካልተመቸን ደግሞ ዝም ማለት ይህን እንምረጠው ከሁለቱ አንዱ ማለት ነው እንጂ ከአንደበታችን ክፉ ቃል ባናወጣ በጣም ነው ደስ የሚለኝ እላችኋለሁ ቤተሰቦቼ ፈጣሪ ደግሞ ሰላምና ጤናውን ያብዛልን የተጣሉ ሁሉ የፈጣሪ ያስታርቅ ልንላችሁ አለ። ቤተሰቦች እኔ ደግሞ በጣም ነው የምወዳችሁ፣ በጣም ነው የምሳሳላችሁ። ላይክና ሰብስክራይብ አድርጉኝ፣ አበረታቱኝ። የእናንተ ምክር ማለት አንድ ነገር ስጠይቁኝ መቼ እንደምመለስላቸው በጣም ይቾክላሉ ማለት ነው እና እውነት ሲነግራችሁ ማለት ነው ማለት መጀመሪያ ላይ ዩቱብ ስከፍት ራሱ ማለት ነው አለ አይደለ የራሴን ሀሳብ ለምሳሌ ማለት መናገር የምፈልጎ ነገር የሚገልጽበት ነገር ቶክቶክ ነበረ። ቶክቶክ ላይ ግን ብዙ ሰዎች አሁ ማለት ሀሳብ አስጨርስ ምናምን፣ ቶክቶክና እና ዩቱብ ስከፍተው ግን ማለት እንደዚህ ሰውን አፈራለሁ ሰውን አገኛለሁ ብዬ ሳይሆን በቃ ላይ ሀሳብ የሚገልጽበት አንድ ሰውን ቢያዳመጥ አንድ ሰውን ቢያይም ሁሉ ሁለት ሰውን ቢያይም ሀሳብ የሚገልጽበት ዩቱብ ይሻለኛል ብዬ ነው ከፈትኩ ይህን። ብዙ ሰዎች ብዙ ብዙ ሰዎች አለ ደስ የሚሉ በእውነት ኮሜንታቸው በጣም በቃ ለድለም እንድትሰሪ እንድ በረታችን የሚያደርጉ ሰዎች በጣም ነው የምትገርሙኝና ፈጣሪ ልባቸውን በዚሁ እንድትቀጥሉ ፈጣሪ ከእናንተ ጋ ይሆን እላችኋለሁ። ስላበረታታችሁኝ ሰብስክራይብ፣ ኮሜንት ለማን ነው ስላደረጋችሁ ልኝ ሁሉ በጣም አመሰግናለሁ። የምርን ነው ምላችሁ እና ቃል የለኝም እኔን የምትከታተሉ እኔ የማውራ ነገር የምትረዱኝ ሁላችንም አመሰግናለሁ። በጣም ነው የምወዳችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። በርቱ ይላችኋለሁ።